እንደ ጆሮ ቁንቁን አይነት አውሬ አውሬኔ በሰው ወጣ። በያለም ፈልቆበት ነው እንደው ገርሞት ነው አውሬ እንደው ገርሞት አንገት ዝሮ እጅ ዝሮ ተገትሮ በአልጋ መጣ። ቅዱስ ጊዮርጊስ መጣ። እንዲያ ብሎ የተና ተከሲ ሲጥሉበት ክኩ ግልብት ይላል። ወሆ ሲፎካበት በሆ ግልብት ይላል። ምን አይነት ውሃ ነው? የሆነ ሰውዬ እሺ ይጠጣው ነገር መጠጣት አለብኝ። የአካባቢ ሰው ነው። ዝም ብሎ የተጠቀለለ ነገር ነው። በስመ አብ ውሉ መንፈስ ቅዱስ አህዱ አምላክ አሜን። በዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን ሁላችሁም እንደምን አላችሁ? አሜን። ይህ የቲቶ ሚዲያ ነው። ስለዚህ ይሄው ከአዲስ አበባ ወደ በርሜል ቅዱስ ጊዮርጊስ ያደረግነው ጉዞ እነሆ፣ አሁን ቋራ እየደረስ እንገኛለን። እንግዲህ ጉዟችን ይህንን ይመስላል። ኢትዮጵያውያንና ኤርትራውያን ሁላችሁም ይህንን ጉዞ መጓዝ ለምትፈልጉት ሁሉ በቲቶ ሚዲያ ላይ እየተከታተላችሁ ሁላችሁም ይህንን ሚዲያ በመደገፍ ጉዞ መጓዝ ለምትፈልጉ ደግሞ እንደዚሁ በቲቶ ሚዲያ ላይ በ0940141516 እየደወላችሁ ሙሉ መረጃ ማግኘት የምትችሉ መሆኑን እናሳስባለን። እንግዲህ መንገዱ ሰላም ነው ወይ እንዲሁም ደግሞ እንዴት ነው ለምትሉት ህዝበ ክርስቲያን ይሄው ሰላም ሆኖ ይሄው ከ10 በላይ መኪና ይዘን ወተን ይህ የኤማሆስ የበጎ አድራጎትና መንፈሳዊ የጉዞ ማህበር ይሄው በጉዞ ላይ ነው የምንገኘው ማለት ነው። ውድ የቲቶ ሚዲያ ተከታታዮች ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን በመላው ዓለም የምትገኙ ሁላችሁም ይህንን አይታችሁ እንድትከታተሉን በአክብሮት እንጋብዛለን ማለት ነው። ይህ የቲቶ ሚዲያ ነው። ማህበራችን ደግሞ ኤማሁስ የበጎ አድራጎትና የመንፈሳዊ ጉዞ ማህበር ነው። ሰላም እግዚአብሔር ከሁላችሁን ጋር ይሁን። እንግዲህ የደረስንበትን እያንዳንዱ የምናሳውቃችሁ ይሆናል። ሁላችሁም የቲቶ ሚዲያን እየተከተላችሁ እንድትከታተሉን አደራ እንላለን። ወደ እናንተ የምናቀርበውን መረጃ ሁሉ እነሆ ወደ እናንተ እናደርሳለን ማለት ነው። ሁላችሁም በዓለም ላይ ያላችሁ የምትገኙ ህዝበ ክርስቲያን ቲቶ ሚዲያን ሰብስክራይብ ሼር ላይክ እያደረጋችሁ ሁላችሁም እንድትከታተሉ አደራ እንላለን ማለት ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን።

ታዳሽ ጉዳይ እየተረፈ 11 ሰዓት ነበር። ነገር ግን ለቅዱስ ጊዮርጊስ ግን የነገርኩት በትልቁ ማለት አደጃሁ ላይ ግን በጭልል ባለ ቦታ አደጃሁ ሂጄ ፈንበርክቼ ጭንጫው በጉልበቴ ሲጠምትረስ ፈንበርክቼ ማለት ይንበሽታ አውጥተህ ያሳየኸኝ እንግዲህ ለሶስት ደብሮች ከአውደ ምህረት እሑድ እሑድ አሳይልሃለሁ። ታምርህን ግለት ቢይየ አትሸነገር። ልክ በቃ ሁለት ወር አብይ ጾም እንዳለፈው የመጨረሻ ያው አተኛውበት መጥቶ በግራ ጎን ይጽፍታል። ምኑ ጠቀጠቀኝ ብዬ ስነሳ ግን የለም መብራት ነገር መጥቶ ይበራል። አብይ መጥቶ ብድግ ስል ደንግጬ የለም ፋሲካ እንደተገደፈ በውጩ የግንቦት የሚካኤል ድረስ አውነራ ግን ቀርቼ እ ራቅ ብዬ በስራ እዛ ስጠጣ ክርብታ የተለየ ነገር ሆነብኝ። ደግሜ አስር ሊትር ግማሽ እንዳረው እጨቁጭ እየተጣ ሁለቱን ነው ያለው። ሁለቱ ምን ወጣ? ሁለቱ አውሬ ወጣ። ሰውነት ያለው የሚንቀሳቀስ ነው ወይስ የሞተ 8 ግራ አለው እዛ ደግሜ አስር ሁለቴ እንደጨረስኩ፣ አጠቃላይ ሰባት ወጣ። ሰባት አውሬ ወጣ። መጀመሪያ እዛ ቀበሉ ሲያልቅ ወርጄ እንደገና አምስት ሊትር እዛ ስጠጣ ቆመ። በነጋው አስራ ሦስት ሰዓት እዛ በየቀኑ በየቀኑ በየቀኑ በየቀኑ ልክ በሁለት ሳምንት ዘጠና አንድ አውሬ ወጣ ከሰውነታቸው። ዘጠና አንድ አውሬ እግር ያለው ሰውነት ያለው ስንት እግር አላት? ምን ይመስላል? እንደ ቅባቢ ያለ ነገር የተወሰነ ወጣ። ከዛ ወዲያ ደግሞ ከጭንቅላሴ ሲያመኝ የነበረው እንደ ጆሮ ቁንቁን አይነት ያለው አንዲቱ ግን ሰውን ቆጥሮታል፣ ለህዝቡ አስቆጥሬዋለሁ። አንዲት ስምንት ገራ አንድ አውሬ አንድ ይፋው እዛ መጨረሻ አውራው ወጥ ወደቀልኝ። እልል እያልኩ ወደ መንደር ይየቀርኩ መንደረኛው መጣየው እዛ ወዲያ አውራው ካወጣ ጨርስ ካወጣልኝ በኋላ ለተሳፋቸው ደግሞ ስለማ የታችን ያሳየው እዛ ማዲ ጊዮርጊስ ያሳየው ሶስት ደብር አዲስ አለም ማርያም ያሳየው እዛ ግን አንዱ ግን ምን አለ አይ ገዳ ጠበላቸው ሊያገኙ ነው እንጂ አውሬ እኔ በሰው ወጣ ብያለ ምን ነው ተልቆበት ነው እንደው ገርሞት ይሁን አውሬ እኔ እንደው ገርሞት በቃ እንደንም ይያያዛል እዚሁ ጎረቤት ሀገር ማለት ነው አዎ ጎረቤት ሀገር አላምንበትም ጠበላቸው ሊያገኑ ነው አይ ወንድሜ እኔ ስጋዬ ተይዞ የገባውን ካርቲ ጋኔ ምን አንተ ግን ካላመንበት ደግሞ እንግዲህ ለአንተ ራስህን የምታውቅ ለእኔ ግን ያው ስለቴን እንግዲህ የተናገርኩ ነው ይህን እግዚአብሔር ነው የሚያውቀው። እዛ ጓደኞቹን ሰደቡ። እዛ ያ ልጅ ልክ በአራት ቀኑ አንገት ዝሮ እጅ ዝሮ ተገትሮ በአልጋ መጣ። ቅዱስ ጊዮርጊስ መጣ እንዲያ ብሎ የተናገር መጣ መጣ መጣ። እዛ እንደ አጋጣሚ የማህዛ ጸበሉ እያስተባበርኩ ነበር፣ ወረፋ ምን ትያ በረከትም እያሰራሁ ነበር። እዛ ምን ያለው ማረኝ የጋን ጊዜ ካሰው ልጅ እንዲያብ እየተናገርኩ

እና ታምሩን ይህን ይህን ታምር ሰርቷል። ግን ሱባኤ ግባ ተብያለሁ። መልሰህ እንደገና ሱባኤ ግባ እገልጥልሃለሁ። እዛ እዚህ በረሀ ነው። የሱባኤ ቦታ ደግሞ የለም። ደግሞ እኔ ደብሩን ኃላፊ ስጠይቃቸው፣ እኔ ጠበልተኛ ውን ላሰራ የሱባኤ ቦታ ስጡ ብዬ በምጠይቅበት ሰዓት ነገ ዛሬ ነገ ዛሬ ሰጥ ስን ድረስ የለም መፍትሄ የስፍራ ጥበት ማለው ቦታው እና ታምረኛው ጊዮርጊስ የዛሬ አራ ጠበሉ እንደወጣው በሁለተኛው አመት ይመስላል። ቤት ግን እየሰራላለ የተሰራ ቤት እኛ እናስገባለን ብሎ ዛሬ ይሄን አገልግሎት ቤቱን ተሰርቶ ሙሉ ድሙ በቃ በጣም ያምራል። ያንን ቤት ባካላ እና አሁን ያው ለጊዜው በእኔ ላይ ትንሽ ነበር ትንሽ በድርቆሽ ላይ ያው እንቁላል ተሰቅሎ አሁን ያው ገንዘቤ ነው ተመዛቅጦ ገንዘብ ይጣል ይልም ለተዋል እሱ ግን ነገ ገንዘብ አጣሁ ብለህ እንዳታስብ እንዳትጨነቅ ብሎ በዛ ገልጦ ሰፊ ባህር ነው፣ ሰፊ ወንዝ ነው። ሀዛ ላይ በቃ ዳርቻው የማይታይ ነው፣ ወለል ያለም የሚሄድ ነው። ሀዛ ላይ ውሃ ይሄዳል። ሀዛ ውሃው ላይ ቁሞ አጣሁ ብለህ እንዳትጨነቅ

የተሰራብህ በጥቁር ጉምዝ ነው። ይሄ ነው በዚህ ነው የዋሉት በጥቁር ጉምዝ ብሎ አይዞህ ብሎ ዳስ ሄደ። በወዲው ብድግ አልችልም እርግ አውቶ መርዙን ወደ በአንድ ወቅት በክረምት ወደ ስደት ሄደ ነበርና እንደው የጉልበት ስራ ሰራ እንዴት ነው መጣ? እስኪ እንግዲህ በማጣት ምክንያት ያካባቢ ይህን የመሰለ ወርቅ ንብረት ያለበት አካባቢ ላይ ጠበሉ ታመድ የሚሰራበት ቦታ መጥተህ ችግርን ሰው ባያው እንጂ አንተ አትቸገርም። ግን አንተ ግን ደግሞ ተዚህ ከሚታፈስበት ወጥተህ ሌላ ቦታ ሄድክ። እስኪ እንደው ምንድን ነበረ ሊሆን የቻለበት እስኪ ዘርዝረው ለተመልካቾች

እዛ ደግሞ ባል የሚሰራ ሰው ነው የሚያገኘው። ያን ወርቅ ወደ እግዚአብሔር ፊት ምት የሚል ሰው ብዙ አገኘው። ይ ደግሞ ባል ጠብቄ ስራ ነው፣ ንጹህ ስራ ነው። ምንም በቃ አጣ የለም አላገኘም። ማታ ማታ በአንድ ወር

ቅዱስ ጊዮርጊስ በሰው ላይ በሰው ላይ አድሮ የኔን ቦታ እንዲገዙ አስደርጎ መጣ። ያን ቦታ ገዙ። የተመሰገነ ሁን። ለልጆች ተበቃ እንይበል ጊዮርጊስ እንጂ አርገ ሰጥ የተመሰገነ መልካም። እንግዲህ ብዙ ሰው ይተው አውቃለና እዚህ ቦታ ላይ አሁን ቆርቆሮ ቤት ሰርተ እሷን አይጨረስካትም። በተለያየ ብድር ነው እና እንደው ምን ላይ ደርሳ አለ ስለቤት ለምስልና። አረ እሺ፣ ያው ስለቤት አንድ እንግዲህ እግዚአብሔር መረቀው ተባረከ ጉዞ ነው። እሻዳይ እሱ ብዙ ነገር ኑሮ ወድነት አለው። መስማሩ ናቸው ሲባል ያ ከወንድም አንዱ አንዱ ደግሞ እንግዲህ እሱ ያውቃል፣ ባለቤቱ ያውቃል። ሰዎች እንዲያግዙ መልእክትም ተስተላልፈዋል። አሁን እዚህ የሚያድሩ የነበሩ ሌሎች በሚዲያ የሚከታተሉም ጋሽ ገብሩ እዚህ በርሚል ቅዱስ ጊዮርጊስ ላይ ከሚታወቁ ትልቅ አባት ታሪኩን ጠባቂ እና የመንፈሳዊነትን ጠብቀው የሚኖሩ ሰዎች ናቸው። ነገር ግን ደግሞ እዚህ ያለው ሁኔታ ልጆች አሉ፣ ችግር ውስጥ ላይ ነው ያለው። ሊረዳህ የሚችል ሰው ማገዝ የሚችል ሰው የምታስተላልፈው መልእክት አለ? የማወስ ማህበር ግን ያው ችግሬን በማየት እግዚአብሔር ይክፈልልኝ፣ እመቤቴ ተጠብቅልን፣ መድሀኒዓለም እነሱ ጋር ይሁን። እነሱ ግን ያው ያሉትን ሰዎች እያመጡ አሁን ለልጆችም ነው እንጀራ ይወለው ዳቦም ነው የሚሰራው ይለው እነሱም እያገዙ ነው። እግዚአብሔር እነሱን ይክፈልልኝ፣ ቅዱስ ወሪ ሲጠብቃቸው እያገዙ ነው። በዚሁም እየተናበሩ ነው። ሌሎ ሌሎችም እሚያግዙ ካሉ ምንም ችግር የለም። እኔ በእግዚአብሔር ስም እመርቃለሁ። ሌላ ነገር እኔ በእግዚአብሔር ሌላ ጉልበት ምን ኃይል የለኝም። አዎ ብዙ የሚያውቁ ሰው ስላሉ ጋሽ ገብሩ እዚህ ቦታ ላይ አንተ ቤት ያረፈ ብዙ ሰው ነው። ዛሬም ሰት ስምህን አትርፈሃል። ብዙዎች መጥተው እዚች ነው የሚያርፉ። የተለያዩ ሰዎች በሞተር በባጃጅ በግል የሚመጡ ጋሽ ገብሩ ቤት እረፉ እየተባሉ ነው። ይህም ስም ማትረፍ ትልቅ ነገር ነው። ደግሞ ሰማ ክደጅ ሆነ ደግሞ መቸገር ስለለለ ሊያግዙ የሚችሉ ሰዎች አካውንት ስልክ የአቢሲኒያና እንዲሁም ስልክ እናስቀምጥላቸዋለን። እስኪ እንደው ጠበሉ ላይ የሳንጅ እንጨርስ እና ወደ ጠበልነት ተቀይሮ እስከምትጠበሉ ድረስ ሰው የሚሰጠው ግምት ጠበሉ ምን ውሃ ሆኖ ምንድን ምንድን ነው አከናወነበት በየቤቱ ስንት ታምር ሰራ። ጠበሉ ጠበሉ መጀመሪያ ላይ እንግዲህ ለማሳየት ሲባል ለውሃ ተብሎ ነው የተጫረው። ጠበሉ ሰው እየተቀዳ ወደ ቤት ይወስደው ነበር። እዛ ወስዶ ክክ ሲጥዱበት ክኩ ግልብጥ ይላል። ውሃ ሲፎካበት ውሃ ግልብጥ ይላል። ምን አይነት ውሃ ነው እንደው? ክኩ መገንፈል፣ ወጡ መገንፈል፣ ውሃ መገንፈል። እንዴት አይነት ውሃ ነው? ይህ አይነት ታሪክ እዛ። ግን መጨረሻ ላይ የሆነ ሰውዬ እስኪ ልጠጣው ነገር መጠጣት አለብኝ ይጠጣው። የአካባቢ ሰው ነው ዝም ብሎ የተጠቀለለ ነገር ነው